ሰላም ተመልካቾቻችን፣ እንኳን ለመስቀል በዓል በሰላም አደረሳችሁ። ከኢቲቪ መዝናኛ ዛሬ ልዩ የበዓል ዝግጅት ወደ እናንተ እናደርሳለን። ሀብቷም ከበደ ዝግጅቱን ወደ እናንተ እያደርስኩኝ ቆይታ አደርጋለሁ። ዛሬ ደግሞ ተመልካቾቻችን በበዓል መሰናዶ ወደ እናንተም እናደርሰው በተለይም ከሰሞኑ ከክረምት ጀምሮ ማለት ነው ሀገራቸውን በተለያዩ ሀገራቶች እየዞሩ በተለይም ደግሞ ሁለት ትልልቅ አገሮች ኢትዮጵያ ወዳጅ በሆኑ አገሮች ቻይናና ሩሲያ ስራዎቻቸውን ያቀረቡ የጥበብ ሰዎች ዛሬ እንግዶቻችን ናቸው። እነዚህ ደግሞ ኪን ኢትዮጵያዎች ናቸው። ኪን ኢትዮጵያዎች እንግዲህ ከዚህ በፊት ከሰላሳ ዓመታት በፊት እንግዲህ በኢትዮጵያውያን ከያንያን አርቲስቶች ዝነኛ የጥበብ ሰዎች ይከወነ የነበረውና ሀገርን የማስተዋወቅን ሂደትን ይሄኛው ትውልድ ላይ እነሱ ተረክበው ሀገራቸውን ለማስተዋወቅ ተጉዘው ነበረ። ምን ገጠማቸው? የነበረው ሂደት ምን ይመስላል የሚለውን እንግዲህ ከእነሱ ጋር እየተጨዋወትን ቆይታ እናደርጋለን። ስለዚህ አብራችሁን ትቆዩ ባክብሮት እንጋብዛለን። መልካም ባልዩንላችሁጋ ጋነጋገኘሻው ኤፍሬም መኮንን ወይም ደግሞ በሶሻል ሚዲያ ስም ማክ ተወዛዋጅ እና ኬሮግራፈር እንዲሁም ደግሞ ኢትዮጵያ እስክስታ ፊትነስ ባለቤት። በስክስታ በጣም አዎ፣ በስክስታ በጣም ድምጻዊ ሰላማዊት ጌታቸው እባላለሁ፣ ከኪን ኢትዮጵያ ነው። ወንድዬ አበበ እባላለሁ፣ ኮንታ ያዩ ባህል ድምጻዊ ነኝ። ለመስቀል እንኳን አደረሳችሁ ሁላችሁም ኢትዮጵያዊ። እሺ፣ ወንዴ በዛው ወዳንተ ቀጥላለሁ። እንግዲህ ኪን ኢትዮጵያ ነው ዛሬ ያገናኘን ከክረምት ጀምሮ የተለያዩ ሀገራቶችን ለመዞር ታስበው እንግዲህ በተለይ ሁለት ትልልቅ ሀገሮች ላይ ስራዎቻችሁን አቅርባችኋል። በቅድሚያ የምጠይቀው እንዴት ነው፣ በዚህ በኪን ኢትዮጵያ ቲም ውስጥ በመገኘትህ ምን ይሰማሃል? አንተ በግልህ እንደው በዝግጅት ረገድስ ማን ነበረ ዝግጅቱን ያዘጋጀው? እንግዲህ ባህልና ስፖርት ሚኒስቴር አለ። ከዛ ባሻገር ነው በትብብር ነሻኩራ ስቱዲዮ አዘጋጅተዋልና ከዚህ ጋር በተያያዘ እንደው እንዴት ነበረ የዝግጅት ሀሳቡ የመጣው? ወደ እናንተ ሲደርስ እንዴት ተቀበላችሁት? እንግዲህ ሀሳቡ ያው መነሻው ሀሳብ የኪን ኢትዮጵያ ዋና አላማው እስከ ዛሬ ድረስ ለእይታ ያልበቁ ያልተነገረላቸው፣ ግን ቅርጽና ውበታቸው እንደጠበቁ ይዘትና ተመናቸው ሳይለቁ ለመድረክ ቢበቁ የኢትዮጵያን አስገራሚ ባህል ለመላው ዓለም ማሳየት ይችላሉ ተብለው የታሰቡ እስካሁን የተተው ብዙም ትኩረት ያልተሰጣቸው የተለያዩ አካባቢ ያሉ ባህሎችን፣ ትውፊቶችን እድል ቀንቶን በዚህ ልክ ለመድረክ ብናበቃ የኢትዮጵያን አስገራሚ ልዩ መልኳን ማሳየት እንችላለን። በሚል ይሄ ነው ጽንሰ ሃሳቡ፣ ዋናው ሃሳቡ፣ ዓላማው ያ ነውና ከዛ አንጻር ነው እኔም ወደዚህ ቲም እንድቀላቀል እድሉን ያገኘሁት። እግዚአብሔር ይመስገን። ከኮንታ አልፈ ክልል ከሚለው በደንብ ደግሞ አድገ ሀገር በሚለው ኢትዮጵያ መወከል መቻል ኪን ኢትዮጵያ የሚለውን ስያሜ። መሸከም መቻል መታደል ነው እና ቅድም ስታስተዋውቅ ነበረ ከዛሬ የዛሬ 38 39 አመት ገደማ 40 አመት ማለት ይቻላል ኢትዮጵያ ውስጥ የኢትዮጵያን ትልቅ ኢሜጅ በዓለም አቀፍ ደረጃ መቀየር የቻሉ ትላልቅ አሉ የሚባሉ ማየተኞች ከጋሽ ጥላውን ጀምሮ የተሳተፉበት የህዝብ ለህዝብ ታሪክ ያንን ነው ከ40 አመታት በኋላ የዚህ እድል ባለቤት የሆነውና በጣም በጣም በጣም በቃ በህይወቴ እድለኛ ነኝ ብዬ የማስብበት ወቅት ላይ ነኝ ያለሁ። በእርግጠኝነት ይሄንን ሰላምም ኤፍ ኤም ትጋሩታላችሁ ብዬ አስባለሁ። በተለይም ደግሞ እዚያ የቀረበሻቸው ሌሎች ሙዚቃ ስራዎችም ነበረው፣ እሱም በኋላ እናወራለን። እንዴ ነበረ ግን ዝግጅቱ መረጣው ላይ እንዴት መጣሽ? የነበረች ስሜትስ እንዴት ነው? ኪን ኢትዮጵያ የሚለውን ስም ከህዝብ ለህዝብ ጋር በቀጥታ የሚያገናኘው ሀሳብ ስለሆነ እንዴት ወሰድሽው ሀሳቡን ማለት እኔ እድለኛ ነኝ እኔ እግዚአብሔር ነው ማመሰገነው እዚህ ቦታ ላይ መገኘቴ ማለት ነው አስቤውም አላቅም እና እድለኛ ነኝ በጣም በህይወቴ እድለኛ ትልቅ ታሪክ ላይ መቀመጤ ማለት ነው ይህ ማለት ትልቅ ወደፊት ለልጆቻችን ላይ የሚቀመጥ ታሪክ ነው እና እዚህ ላይ መቀመጥ ማለት ራሱ በጣም እድለኝነት ይጠይቃል መመረጥ ይጠይቃል እና በጣም ደስተኛ ነኝ እንግዲህ ኤፍ በተለይም ደግሞ በውዝዋዜ ስራ በደንብ ነው የምናውቅ። አንዳንዴ አንድ ምንድን ነው የሆነች ሰዎች ክህሎት ይኖራቸውና ችሎታ ይኖራቸውና ይሄን ነገር እንዴት ላሳየው ላሳየው ማለት እንደው ለብዙሃም እንዴት ይድረስ የሚል ነገር አለ አደለ? ብዙ ሰው ያንን ለማድረስ አሁን ሶሻል ሚዲያው ያው ምስጋና ይግባውና ሁሉም ሰው ጋር ማድረስ ትችላለህ። ነገር ግን ደግሞ እንደዚህ ሀገርን ወክለ ለመሄድ ደግሞ የሆነ ነገር ይፈልጋል አደለ? ችሎታ ክህሎት ይፈልጋል። ያን ነገር ያለህን ነገር አውጥተ ኪን ኢትዮጵያን የሚል ስም ይዘ በመሄድ ምን ተሰማ? በመጀመሪያ አመሰግናለሁ። የትኛውም ኪነ ጥበብ ዘርፍ ላይ ስትኖር ትልቁ ዓላማ ወይም ትልቁ ስኬት ብለህ የምታስበው እንደዚህ አይነት ሀገርን ወክለ ሀገርን የምታስጠራበት መድረክ እንደዚህ ደግሞ ዓለም አቀፍ የሆኑ ትልልቅ ስቴጆች ላይ የተከበረን ሕዝብ የተከበረን ባህል ይዘህ ወክለህ ማሳየት ማቅረብ ለኔ በጣም ትልቁና የምትልቁ ስኬቴ ነው ለእኔ። እና በጣም እድለኛም ነኝ፣ በጣም ደስተኛ ነኝ። እንደ አንድ ማለት እኛ ሀገር ላይ እናስባለን እኮ በጣም ከሰማንያ በላይ ብሔረሰብ ከዛ በላይ ከአንድ ሺህ ምናምን በላይ ደግሞ የጭፈራ አይነቶች ያለባት ሀገር ላይ እንደዚህ አይነት ባህላችን ወስደክ ፕሮሞት ደግሞ በተለይ አሁኑ የኪን ኢትዮጵያ ትልቁ ከያዛቸው ዓላማ ውስጥ ደግሞ ያልታዩ አዲስ ለሆኑ እንኳን ለውጭ ማህበረሰብ ለኛ ራሱ አዳዲስ የሆኑ እንቅስቃሴዎች፣ አዳዲስ የሆኑ ባህሎች እነዚህ አይነት ነገሮችን ይዘን ደግሞ መሄዳችን ለእኔ ደግሞ እንደ ተማሪም እንደ አዲስ ምክንያቱም አዳዲስ እኔም ማላቃቸውን ጭምር ነው ይዘን እየሄድኩ የነበረው እና በጣም ስኬት ነበረ። በጣም ደስ ይላል። ለኔ እንደ አንድ ወጣት እንደ አንድ ደግሞ ገና ብዙ እንደሚጠበቅበት ሰው ደግሞ ከስኬትም በላይ ትልቅ እድልም ስኬትም ጭምር ነው። ወንዴ እንግዲህ ብዙ የምንጠብቃቸው ነገሮች አሉ አይደል? እንደዚህ አይነት ሀገሮች ላይ ሂደ ባህልን ለማስተዋወቅ ቅድም በደንብ ስለገለጽከ ነው አንተ፣ ምክንያቱም የሀገርን ተሸክሞ መሄር ነው ብለሃል፣ እውነትም ነው። ግን እንዴት ነበር አቀባበሉ እዛ ስትሄዱ የነበረው አቀባበሉ፣ ሁለቱም ሀገሮች ላይ በጠበቃችሁት አይነት ደረጃ ነበረ? ምን አይነት እንትን አገኛችሁ? እውነት ለመናገር ስጋት ነበር አቀባበሉ። በጣም ለምን ትሰጋለህ? ያው ያለውን ነገር እና የመጀመሪያ መድረካችንን አቅርበን የእነሱ የፈረንጆቹን ወይም የነጮቹን ፍላጎት አናቅም። ሀገር ውስጥ ራሱ የተለያዩ ብዙ ፍላጎቶች አሉ፣ ብዙ ሀሳቦች አሉ እና አንዱ ሲቀበለ አንዱ ይቃወሟል። አንዱ ሲያደንቀ አንዱ እንትን ይሏል እና እዛ ጋር ኢትዮጵያችን ትመስላለች ብለን ለማሳየት በምን ሞክረው እንትን ምን ሊፈጠር ይችላል የሚል ሁላችንም ጋር ስጋት ነበረ። እግዚአብሔር ይመስገን ከጠበቅነው በላይ እንደ እድል ሆኖ ዝግጅታችንም ሰፊ ጊዜ ስለነበር ደግሞ ለመምሰል ብለንም አይደለም ሆነው የተገኙ ትክክለኛ ቱባው የዛ የባህሉ ባለቤት የሆኑ ሰዎችን ስለሆነ ተመርጠው ወደዚህ ጋር የመጡት ራሳችንን ሆነን ቀርበን ያገኘነው ቅቡልነት እጅግ በጣም ድንቅ ነበር። እነዚህ የእናንተ የቴሌቪዥን ሙያተኞች እጅግ በጣም ደክመው እያንዳንዱን ነገር ዶክሜንት አድርገውታል እና ከጠበቅነው በላይ ነው ያገኘ ነው። በሁለቱም ሩሲያ ላይ ደግሞ የቻይናው እንዳለ ሆኖ ሩሲያ ላይ ግን ሩሲያ በሩሲያና በኢትዮጵያ መካከል ሰፊ የሆነ ልብ ለልብ ትስስራል ይታወቃል፣ እንደ ሀገር ማለት ነው። እና እዛ ጋር በጣም የሚወድህ ማህበረሰብ መሀል ላይ ተገኝታ የኢትዮጵያን ፍቅር ለመስጠት በጣም መጨነቅ ነበረብን። በበዛ ልፋት ድካም ተሳክቶልን የሚገርም ውጤት ማምጣት ችለናል። እና እግዚአብሔር ይመስገን። ብኢትዮጵያዚማይናቻይና ና ራሻ ስትሄዱ የነበረውን አቀባበል አይታችሁ የተሰማችሁ ነገር ምንድን ነው? በጣም ነው ደስ የሚለው። ማለት እኛ እኮ አቀባበሉ እዚሁ እዚሁ ኤርፖርት ውስጥ ነው የተጀመረው። ማለት እዚሁ ኤርፖርት ስንገባ ራሱ የነበረው ነገር በጣም ነው ደስ የሚለው ማለት ነው፣ እና ያኮራል። በቃ ደስ ይላል። እና ቻይናም ስንገባ አቀባበላቸው ምናም በጣም የተለየ ነበር። ቻይና ደግሞ በተለይ ማለት ነው፣ በጣም የተለየ ነበር። ደስ ይላል በጣም። እና ሩሲያም በተመሳሳይ መልኩ በጣም አሪፍ ነው አቀባበላቸው። እና በቃ በተለየ ነገር ነው ያዩን የነበረው፣ በተለየ በቃ የተለየ ሰው የመጣ እንደመጣ ያል ነው በቃ ካሜራቸውን አውጥተው እኛ እዛ ጋር የምናደርገው ነገር እያንዳንዷን ነገር ሲቀርጾ ምናምን ብቻ የሚሰማው ደስታ በጣም የተለየ ነው ማለት ነው። በተለይ ኤፍ ደግሞ ያንተ ለየት የሚያደርገው የድምፅ አሁን እየነሳላ በድምጽ ነው ያንተ ደግሞ ፊዚካል አካላዊ እንቅስቃሴ አለውእና ባህላዊ ጭፈራዎቻችን ለየት ይላሉ። ብዙ ባህል አለን፣ ብዙ ማንነት አለን። ህብረ ብሔራዊ ሆነ የሆነ የተለያየ ሆኖ ግን ደስ የሚል አይነት ነገርና ያንን ሲያዩ የሚገረሙበት ነገር አለ። ምናልባት ካሜራ እየቀረጹ እንትተ ወደ አንተ ሊያዩ ይችላሉና እንደዚያ አይነት ነገሮችም ስለያዩ ነውና፣ የነበረው እንትን ኢነርጂው እንዴት ነው? ምክንያቱም ልክ የሌላ ሀገር ሰው ወዶል በጣም ሲያይ ባህልህን፣ ምን አይነት ስሜት ነበር የሚሰማ አንተ ስራዎችን በምታቀርብ ጊዜ? በጣም እንደውም እኔ የግል ጉዳይ አላደረግኩትም ነበር ማለት ይሄ። ሀገራዊ ነገሩ በጣም ገዝፎ ስለታየኝ በእያንዳንዱ ነገር ጥንቃቄ ነበረው ማለት ትክክለኛ ባህል ለማንጸባረቅ ሲባል እሱ ላይ በጣም ትኩረት ሰርተን ስንሰራ ስለነበረ እሱ ነገር በስርዓት ተሰራ እንዴት ነው ምናምን ምክንያቱም ይሄ ኃላፊነት ሲኖር ቀላል አይደለምና ከግሩፕ ልጆች አሉን ያብረውን እና እዛም ላይ ስናጠና ረጅም ጊዜ ስለሆነ የፈጀነው ምናምን በጣም የሆነ ስሜቱን መስማት እንፈልጋለን፣ ማየት እንፈልጋለን። ምናምን ከዛ እንደውም የመጀመሪያ ስቴጅ ወንዴ ገልጾታል። የመጀመሪያ ቀን ስቴጅ ሰርተን ባክስቴጅ ስንጨርስ የነበረውን እንትን እኔ እንደውም ከስቴጁ የባክስቴጁ አይደል ፍቅር ማለት በቃ ጉጉታችን የነበረው ነገር ቻይና ላይ በጣም ነበር የሚያስደነግጥህ። ማለት የመጀመሪያችን ነው፣ የመጀመሪያው ስቴጅ በቃ ጥንቅቅ ያለ የሚያምር ስራ ሰራን እና በቃ ተቃቅፈን መላቀስ ነበረው ነው የምልህ ማለት ይሄ። ሁሉም እዛ ጋር ያሉት አብዛኞቻችን ብዙ አመት ስራ ልምድ ያለን ልጆች ነን ምናምን እንትኑ የስቴጁ እንትን ሳይሆን የሀገር ፍቅሩን የሆነ ቦታ ላይ ሄደክ ለፈረንጆች ያለንን ነገር ሰተህ ጥሩ ፊድባክ ስታገኝ የሚሰማ ስሜት አለው አደለም ያ ስሜት ነበረና በጣም ነው ደስ ያለን ከዛም በኋላም እዚህም ደግሞ ስንመጣ ሰው ጋር በሚገርም ሁኔታ እናንተ ደግሞ በደንብ አስተላልፋችሁት ነበርና በጣም ነው የሄድንበት ቦታ ሁሉ እዚህ ሆነን ነው የምነግር ሁሉ የሰራችሁት ስራ ባህላችን ያስተዋወቃችሁልን እንዴት ደስ እንደሚል ምናምን የሚሉ ነገሮችን እሰማ ነበርና በጣም ነው ደስ ያለኝ። በታሪኬም ደግሞ በባህል ውዝዋዜ ላይ ታላላቆቼ ማለት ከኔ በፊት የነበሩት ሰርተውታል፣ ከሰላሳ አርባ ዓመት በፊት ማለት ነው። ከዛ በኋላ ያለው ጄኔሬሽን እድሉ ሳይገጥመው፣ ዛሬ እኔ ላይ ገጥመኝ ይህን እድል አግኝቼ ደግሞ እኔ ቀላል የሚባል አይደለም። እንዲህ ነው ብዬ የምገልጽልህ ደስታ አይደለም ማለት። በጣም ደስ ይላል። በሄድክበት ትከበራለ። በተለይ አሁን ቻይና ስንገባ የነበረው አቀባበል ከዛ በኋላ ደግሞ አሁን ሩሲያም ደግሞ ልንዝናና ሁሉ ሄደን ዝም ብለን እንኳን ለሶሻል ሚዲያ ባገኘው አጋጣሚ ፕሮሞት ታደርጋለህ ባህልህን። ለሶሻል ሚዲያውም ብለን ዝም ብለን እንኳን ስንቀረጽ ሰው ከቦን አብሮን ይጨፍራል ምናምን፣ ደስ የሚል አቀባበል አለው። አብሮን ፎቶ ይነሳል ምናምን። እያንዳንዷ እርምጃችን ባህልን፣ ሀገርን ማስተዋወቅ ስለሆነ በእያንዳንዱ ነገር ላይ ጥንቃቄ አድርገን እየሰራ ነበረ። በጣም ከሚባለው በላይ ደስ ይል ነበር።

ለማቅረብ ሄዱ። የተዋውቃችሁት በቅርብ ጊዜ ነው። ቀደም ወንዴ አንስቶታል። ትክክለኛ ቲፒካል ባህላቸውን የሚሰሩ ሰዎች ናቸው የሄዱትና የራሴ ብሎ ይወስዱታል። በዛ ላይ ደግሞ ኦሪጂናሉን ነገር ታገኘዋለህ። እሱ እንዳለ ሆኖ የነበራችሁ አጭር ጊዜ ነው ለመታወቅ። አሁን ግን ለመለየት እንዴት ነው የምንለያየው እስከማለት ይሄ አብሮነቱ በጋራ ወንድማማችነቱ አንድ ላይ ማለት እዛ በጣም በቃ ዴሊ ትሰራላችሁ፣ ዴሊ አንድ ላይ ትሆናላችሁ። አሁን እዚህ ስትመጡ ደግሞ የራሳችሁ ስራዎች ይኖራሉ። ኦፍ ኮርስ በስራ ትገናኛላችሁ እና የነበረው ይሄ ወንድማማችነትን የማጠናከር አንዱ ያንዱን ባህል በደንብ እንዲረዳው እንዲያውቅ የነበራችሁ ሁኔታ እንዴት ነበር? ያው እንዴ መጀመሪያ እንግዲህ እኛ ከተለያየ ብሄር ብሄረሰብ አይደለም የምንመጣው የተለያዩ ሀሳቦች፣ የተለያዩ አመለካከቶች፣ የተለያዩ ፍላጎቶች ይኖራሉ እና ምንድነው ያደረግ ነው የውስጥ መተዳደሪያ ደንብ አዘጋጀን ማለት ነው። ያ መተዳደሪያ ደንብ በዛ መተዳደሪያ ደንብ በመሰረት ሁሉም ሰው መቶ ካምፕ እንደገባ ሳምሶን ትልቁ ኃይል ያለው ጸጉር ላይ ነው፣ ጸጉሩን ጠብቅ እንዳለው ሁሉ እኛም የተሰጠንን ተልዕኮ ሀገራዊ ተልዕኮ ኢትዮጵያን ሰንደቅ ዓላማ ይዛ ዓለማቀፍ መድረኮች ላይ ለመቆም ለመብቃት ትልቁ ኃይላችን ያለው ህብረትና አንድነታችን ላይ ነው። እና መጀመሪያ አጠቃላይ አባሉ ስለ ህብረትና ስለ አንድነት ቅድሚያ ትኩረት እንዲያገኝ የማስቻል ስራን የተሰራው እና ሁሉም ካምብ እንደገባ የውስጥ መተዳደሪያ ደንብ በተዘጋጀ የውስጥ መተዳደሪያ ደንብ ላይ ይሄን ተልኳችንን ሊያደናቅፍ የሚችል ህብረታችንን አንድነታችንን ሊበታትን የሚችል ትልቅ የጋራ ጠላት አለን። ያ የጋራ ጠላታችን ራስ ወዳድነት ነው። ስለዚህ ማንም ሰው የግልና የቡድን ፍላጎቱን ወደ ጎን ትቶ የጋራ የሆነችውን ኢትዮጵያን ሀገሩን ማስቀደም መቻል ላይ ከደረሰ አላማችንን በአግባቡ መፈጸም እንችላል። ያ ካልሆነ ግን አርት ያው ጥበብ ነው የምንሰራው። ጥበብ ደግሞ ዘር፣ ጎሳ፣ ቀለም የላትም፣ ድንበር የላትም። ዓለም አቀፍ ሀብት ነው ኪነ ጥበብ። ስለዚህ ዓለም ኪነ ጥበብን እንደ ልማት መሳሪያ አድርገን በመጠቀም የኢትዮጵያን ውብ ገጽታ ሁሉም ጋር አራቱም፣ ሰሜንም፣ ምስራቅም፣ ምዕራብም ማዕከላዊን ጨምሮ ሁሉም ጋ ያሉ አስገራሚ የኢትዮጵያን ውብ ማንነት ማሳየት የሚችሉ ነገሮችን ለቅ አቅመን አውጥተን የማሳየት ኢትዮጵያ የማስደመጥ ስለሆነ ሁሉም ሰው ስታየው፣ አንዱ ለምሳሌ ቦዲ ሊዘፍን ሲወጣ ሁሉም ነው የሚያጅበው። ተወዛዋዥ ዛጋ የሚከፍለው በሞራል የሚከፍለው ኳይሩ የሚከፍለው የሙዚቃ መሳሪያ ተጫዋቹ የሚያደርገው ነገር በሙሉ በቃ የህብረት ስራ የነጠላ በነጠላ በግለሰብ ደረጃ የሚሰሩ ስራዎችን ራሱ የኳይር አድርገናቸው የበለጠ ሞገስ ጨምረን ነው ለውጤት የበቃ ነው፣ እና ወንድምነቱ ደስ ይላል፣ እርስ በርስ መከባበሩ ደስ ይላል። የተወሰኑ ሁለት ሶስት አራት ከስድስት ያልበለጡ ልጆች አሁን እኛ ወደ ሰባ ምናምን እናጠቃላይ ይህም ታሪክ እንድንፈጽም እድሉን ያገኘን ከከፍተኛ አመራሮች ጀምሮ ማለት ነው፣ ሁሉም ጋር ስትሄድ ያለው ወንድምና እህትነት በጣም የሚገርም መተሳሰብ፣ መታዘዝ ያው በጣም የሚደንቅ እና ብቻ እኔ ደስተኛ ነኝ። በሰላምና ይፍስ ከዚህ ጋር የምትጋሩት እንደው ተጠቅም ያለው ምክንያቱም የቀድም ያለውን ሀገርን ይዞ ከማስተዋወቁ ባሻገር በግልም እንደዚሁ የተለያየ ማንነት ካለው ሰው ጋር ተገናኝተ ሀሳብና ሀሳብ ተቻችሎ አንዱ ያንዱን አክብሮ ተከባብሮ ይሄን ዝግጅት እንደዚህ ጥንቅንቅ አድርጎ መምጣት መቻላችሁን የምትገልጹት ሀሳብ ካለ ሁለታችሁ። እኔ ከእኔነት ወደኛነት መጥቻለሁ ማለት ያ ማለት ብዙ ጊዜ ምንድን ነው? እኔ ብቻ አንበል እኛ ማለት፣ አሁን እኔ ምንም ነገር ከሌለኝ ብቻዬን የማደርገው ነገር የለም። ይሄ የግሩፕ ነገር የለም እኔ እንደዛ ያንን ተመረ ያለው እኔነት በጣም ራስን ነው የሚጎዳው። እና እኛ ብዬ ወደ ማሰብ የመጣሁት እኛ ነው እዚህ ቲም ውስጥ ከገባው በኋላ ነው። ሌላው ምንድነው? ብዙ ጊዜ ትሬኒንግም ስንጀምር ስራም ስንጀምር፣ ሁሉም በየሃይማኖቱ ጸሎት ያደርጋል። ሁሉም በየራሱ ሃይማኖት በየራሱ እምነት ጸሎት ያደርጋል። እና ብዙ ጊዜ ስራችን የተሳካ ይሆናል። በዚህ ቲም ውስጥ ትልቅ ነገር ተምሬያለሁ። እኔ ይሄ የላይፍ ትምህርት ነው በእርግጠኝነት። እና ብዙም በቃ ጥሩ ጥሩ አሪፍ አሪፍ ሰዎችንም አውቄበታለሁ። እንግዲህ እንደሚ ኤፊን እና ወንዴን የሚመስሉ ሌሎች አሉ፣ በጣም ብዙ አሪፍ አሪፍ ሰዎች አሉ። ኤፊስ ምን አሳባለ። እንደ ተወዛዋዥ የመጀመሪያው ነገር ከባህሉ ባለቤት አዳዲስ ባህሎችን ታጠናበታለን። ሌላኛው ነገር እኔ እል ነበር ምናልባት እናንተ መታችኋል። ቤቱን ታውቅ እኮ ይሆናል። እና ቤት ውስጥ በጣም ፍቅር አለ፣ ይሄ መተሳሰቡ አለ። ከተለያየ አካባቢ የመጣን ሳይሆን አብሮ አደጎች ነው የምንመስለው። ማለት ምግብ እንኳን ሲቀር ማንም ጥሎ አይበላም። ማለት ሁሉም ተጠራርተው ምናምን ነው ላይ ሆነን እዛ ለዛ ሁሉ ሰው ሁለት ሪኒ ያለው እና ይሄ በጋራ መብላትን ታይበት አለ እየተጎራረስን አንዱ ኢቨን ይወልክ ምግብ አንዱ ግማሹ በተራ በተራ ነው የምናቀርበው። ምናም ግዴታ አይደለም። በቃ በፍቅር ነው ሁሉ ነገርና ግማሹ ኧረ የለም በቃ እንዴ እየበላን ማለት ነው። አንድ እንኳን አርፍዶ ከመጣ ይሁን ተነጋግረን ሁሉ አይደለም፣ ለዛ ሰው ሁሉም ሰው አቁሞ ሁሉ ይሰጠዋል። ያለው ፍቅር በጣም ነው የሚያስቀና ማለትና እሱን ነው ይዘን ወደ መድረክ የወጣ ነው እና መድረክ ላይ ስንወጣ ደግሞ የነበረን ፍቅር የነበረን አንድነት ኢነርጂ ሆነን ከዛ እንደ ነገርኩ ስራችንን ሰርተን ስንወጣ ያለን መተቃቀፍ፣ መተሳሰብ ምናምኑ እንዴት እንደሚያስቀና ያን ሁሉ የሰጠን እዛ ቤት ውስጥ ስናሳልፈው የነበረው ነገር ነው። ሌላኛው ነገር ቲሙን እየመራ የነበረው ወንድዬ ስለነበረ በጣም በሳል ነው። በጣም ይሄ ነገሮችን በጣም በትግስት ማየት የሚችል ሰው ስለሆነ እዛ ጋር ሊፈጠሩ የሚችሉ ነገሮችን ቀድሞ ጥንቃቄ ወስዶ ስለነበረ ህግና ደንብ አውጥቶ ማን ምን ማድረግ አለበት፣ በምን አይነት መልኩ ነው መስራት አለብን የሚለው ነገሮች ቀድሞ ሰርቶት ስለነበረ እሱ እዛ ጋር ስንገባ የሚከብደን ነገር አልነበረ። ማለት ኤፍሬም ታዋቂ ነው፣ ሰንበዴ ታዋቂ አይደለም ወይ ከላይ ታዋቂ ነው የሚባለው ነገር አጥፍቶ እኩል እዛ ቤት ውስጥ ለአንድ አላማ ነው የተገናኘ ነው። ያንን አላማችንን ጨርሰን ወደ ቀድሞ ስራችን እስክንመለስ ድረስ ሁላችንም ለበኩል እንድንተያይ፣ እንድንተሳሰብ እንድንዋደድ ጭምር ትልቅ መስመር የዘረጋውና ያ ይመስለኛል ስራችንም ላይ ስኬታማ ያደረገን። ብዙ ሰዎች ብዙዎቹ አይተኮነ ከተለያየ ከሩቅ ከሩቅ ከጥግ ከድንበር ላይ ሁሉ የመጡ ሰዎች አሉና እነዛ ሁሉ መጥተው እኛ ጋር የነበረን እንትን ያስቀናልና ለእኔ ደግሞ ትልቁ ነገር ከዚህም በኋላ ወጥቼ ስሰራ ቲፒካል የምንላቸውን የአጨፋፈሮች የማይታወቁ ባህሎችን ጭምር ተምሬበታለሁ። ሶ ከዚህ በኋላ ደግሞ የተሻለ ስራ እሰራበታለሁ ማለት ነው። ራስን ፕሮሞት ከማድረግ ባለም መድረኮች ላይ ራስን ከማውጣት ከማሳየት አልፈንም አዳዲስ ትምህርቶችንም ወስጄበታለሁ። ሌላኛው ነገር ደግሞ እንዴት ከብዙ የኪነ ጥበብ ሰዎች ጋር መኖር፣ እንዴት አብረህ ስራ መስራት እንደምንችልም ትንሽ ከባድ ነው የእኛ ባህሪና፣ ከዛ አልፈ ግን እንዴት በጋራ መስራት እንደምንችል እሱንም ጭምር ነው የተማርኩበትና ቀላል አይደለም ይሄን ሰላም በተለይም ከሀገራችን ሙዚቃዎችን ከማስታወቅ ባሻገር ደግሞ ሰርፕራይዝ አድርግሸሸቸኋል አ የሽባቸውን ህዝቦች ስራዎችን በማቅረብ እንግዲህ አንድ ሰው በራሱ ቋንቋ የሆነ ነገር ሲደረግለት በጣም ደስ ይሏል አይደለም መግባቢያ ና ቋንቋንም እኮ ያል ነው አንዱ አንዱን ማክበር አንዱ አንዱን ሆኖ ማድረግ የሆነ ስታከብርለት ያከብርልሻል እና አንቺ ደግሞ አክብረሽ የነሱን ቋንቋ በምችው አይነት መንገድ ለምደሽ ሞክረሽ ቻይነኛው ነው ራሻኛው ነው ማድረግ ከነሱ ጋር የነበረው አቀባበል ምን ይመስላል? ለአንቺስ የነበረሽ ተሞክሮ ከነሱ ያገኘሽው ፊድባክ እንዴት ነበር? ደስ ይላል። የነበረው አቀባበል ደስ ይላል። እኔ እንደውም አልጠበቅኩም። መጀመሪያ ቻይና ላይ ልክ ስገባ በቃ ሲያጨበጭቡ ደነገጥኩ። ይኸውልህ፣ እኔ ማለት እዚህ ስለነበረ ትሬኒንግ ምንም ሳደርግ ስለነበረ አሁን ያውቁታል አያውቁትም፣ ምንድን እንደምል ይገባቻል አይገባቸው እያልኩ ነበር ስገባና ስጋዋከን የነበረቸው ነገር ያጫው አብሮ ይዘፍሩት አይደለ፣ አብሮ ታስረጋ አብሮ ይዘፍሩ ምናም በቃ ሞራል የመጣ ከዛ በኋላ እነሱ ራሳቸው በጣም ይተያያሉ። ሙዚቃው ገና ክላሲካሉ ሲጀምር መተያየቱ ልክ ለክ ነው የሚለው። በቃ ድንጋይ ሁለት ምክንያቱም የራሳችሁን ባላስተዋወቃችሁ የናንተንም እንትን እኛ እናውቀዋለን ብላችሁ ይሄ ባህል ለባህል ግንኙነቱ አሁን ዋናው አላሞም ኪን ኢትዮጵያ ሲሄድ ይሄን ነው አይደለ ህዝብ ለህዝብ የዛኔ ሲሄዱ፣ ኢትዮጵያ በድርቅ በተጎዳችበት ጊዜ እርዳታ ኢትዮጵያ ሎሽ ያሏቸውን ሀገሮች ለማመስገንና ባህልም በዛው ለማስተዋወቅ ነው። አሁን ደግሞ እናንተ የኛ ባህል የኛ ቱልም ደሞ ባህሉን እንዲያስተዋውቁ ሲያስተዋውቅ፣ ግን የኛን ብቻ መስጠት ሳይሆን የናንተም ተቀበለ ነው። ምክንያቱም ባህል እንደዚህ ነው ትቀበላለህ፣ የራስንም ለሰው ታሳያለህ። በዛ መንገድ ላይ አሁን ቅድም ያለው ወንድማማችነቱን፣ መከባበሩን፣ ፍቅሩን ምናምን አመጣው ነው።

የነበረውን ሪያክሽን በተለይ ወንድም ምን አይነት እንትኖች ነበሩ። ሁላችንም በተለይ አብዛኛዎቹ መድረክ ላይ ነው የሚወጡት። እኔ ከጀርባቸው ቆሜ ነው እንትን ምለው መግቢያ መውጫቸው ምናምን እንትን ምለው እና ልክ የእሷ ስራ ሲጀመር ቀጥታ መጋረጃ ከፍተ ምናምን ተደብቀ ሰው ነው የምታየው እና ሰው ሲጠቋቋም ምናምን የሆነ ድንገት የሆነ ማለት የሆነ ነገር ድንገት የሚወዱት ነገር ድንገት ሲያዩት የሚሰማቸውን ስሜት እንደዛ ነው የምታይባቸው። በኋላ ደግሞ አብረው ሲዘፍኑ ምናምን ስታይ በቃ ደስ ይላል። እንኳንም እንዲያደረገን እንዲማም ትላለና ኩራት ይሰማል። ሪአክሽን ተደብቀ እያየ ነበር። በጣም ነው የምናየው ትኩረት የምናደርገው እነሱ ጋር ነው፣ መጋረጃ ገልጠን ማለት ነው። ታየ ታየ፣ ጋሽ ተራራ ታየ ታየ፣ ጎንደር የፍቅር ቦታ ታየ ጎንደር የፍቅር ተመልካቾቻችን እንግዲህ የነበረን ቆይታ ይህን ይመስል ነበረ። ኪን ኢትዮጵያዎች ኢትዮጵያን ተሸክመው እንግዲህ በተለይም ደሞ ህዝብ ለህዝብ ላይ የነበረው ወደ ኪን ኢትዮጵያ አምጥተው ኢትዮጵያ ሀገራችንን ለተቀረው ዓለም በማስተዋወቅ ረገድ እንግዲህ በወዳጅ ሀገሮች በቻይናና በራሻ ጀምሯል። በቀጣይ ደግሞ ሌሎች እቅዶች አሏቸው። እቅዳቸው በጣም ሰፋ ከበድ ያለ ነው። እኛ ግን በዚህ ተሰናብተናል። መልካም ባል ይሁንላችሁ። ኢትዮጵያ የኛ በመካ